ይሄው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው። ተመልከቷል፣ ልብሱ የት ነው ያለው? እዚቹ ጋር አይደለም? አቧራውስ እዚቹ አይደለም? ልክ በምመታው ሰዓት ላይ ልብሱ ወደኋላ ሲሄድ፣ እዚህ ላይ ያለው አቧራ ደግሞ ይቃወማል። ወደ ኋላ አልሄድም ይላል። ያኔ ቦነ ነው ይባላል። አይቷል? አልሄድም ሲል ቦነ ነው ይባላል። this is also one of the example of inertia what does mean inertia ዝም ብላችሁ በአማርኛ መፍዘዝ መፍዘዝ <laughs> ሲባል it needs a force አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia ይንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ የምንገባ ለውጥን ሰውነታችን ቶሎ አይቀበለውም። መልካምም ቢሆን መጥፎም ቢሆን ሪዚስት ያድርጓል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሬ ሲ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ቅድም ወደፊት ይሄዳል ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሻ አንደኛ። ሁለተኛ ምናልባት መኪናው ቆሟል፣ ድንገት ቢነሳ ሰውነታችሁ ወዴት ይላል? ወደ ኋላ ነው የሚለው። ለምን? ልክ መኪናው ወደፊት ሲሄድ ሰውነታችሁ ይላል አይ ቅድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው። እሺ መኪናው ድንገት እንደዚህ ይሄ ድንገት ቢታጠፉስ ሰውነታችሁ ወዴት ነው የሚለው? ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ እጥፍ የሚለው? ቅድም እንዲቀጥምላችኋል ነበር የመጣችሁት ሰውነታችሁ አይ እንደ ቅድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው። ሁሉም ቦዲ ኢነርሻ አለው። ሁሉም ቦዲዎች ኢነርሻ አላቸው ከተባለ የአንድ ቦዲ ኢነርሻ ዲፔንድ የሚሆነው ማሱ ላይ ነው which means ቦዲው ማሱ በጨመረ ቁጥር ኢነርሻውን በዛው ልክ እየጨመረ ይሄዳል። እርዙ ይችላል። ስለዚህ ለግራቪቲ እሺ ስንት ነው ግራቪቲ? ምድር ላይ ወጋው ስ አክስሌሬሽን ቱ ግራቪቲ 9.8 ሜትር ፐር ሰከንድ ስኩየር። ባት ግራቪቲ ኢዝ አ ፎርስ። ግራቪቲ ኢዝ ናት 9.8፣ ኢትስ አክስሌሬሽን ኦፍ ግራቪቲ። ግራቪቲ ፎርስ ነው። ስለዚህ ግራቪቲ ስንት ነው መሬት ላይ? እንጃ ኢት ዲፔንድስ ኦን ማስ ለምሳሌ በኔና በእሷ መካከል ያለው ማለት ነው፣ በኔና በመሬት መካከል ያለው ፎርስ ኦፍ ግራቪቲ እና በእሷና መሬት መካከል ያለው ፎርስ ኦፍ ግራቪቲ አንድ አይደለም። ቢካዝ ኤፍ ኢዝ ኢኳል ቱ ጂ ኤም 1 ኤም ቱ ኦቨር አር ስኩዌር ጂ ግራቪቴሽናል ኮንስታንት ኤም ማስ ኦፍ ፎርስ ማስ ቱ ግን የኔ የማራማዊት የብሌን አንድ አይደለም። ግራቪቲ ግን ሌላ ቦታ ላይ ይገኛል። አክሰለሬሽን ኦፍ ግራቪቲ ለምሳሌ መሬት ላይ አክሰለሬሽን ኦፍ ግራቪቲ ስትናት 10 ሜትር ፐር ሰከንድ ስኩዌር። ዋት አባውት ኢን ጁፒተር? ግራቪቲ አይ ቲንክ ባልሳሳት 24.5 ሜትር ፐር ሰከንድ ይችላል። በጣም ትልቅ ነው። ለምንድነው ግራቪቲ ትልቅ የሆነው ጁፒተር ላይ? because mass of the jupiter mass of the jupiter mass of the jupiter ፀሐይ ላይ ደግሞ ብትሄዱ በጣም ትልቅ ነው። እንዴ ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን? ፋንዳሜንታል የምንላቸው አር ኳንቲቲስ ዳት ሃቭ ዴይር ኦውን ኤስ አይ ዩኒት የራሳቸው ዩኒት ያላቸው

ሀቭ ዴይ ኦውን ዩኒት የራሳቸው የሆነ ዩኒት የሌላቸው፣ ይልቁኑ የነዚህን ኤስ አይ ዩኒት መለኪያ አህድ የምናገኘው የነዚህን በማቀላቀል ነው። ለምሳሌ ምሳሌ ኤሪያ፣ የኤሪያ ኤስ አይ ዩኒት ምንድነው? ሜትር ስኴር። እንዴት ያገኛችሁት? ሌንግዝ በምንድነው የሚለካው? ዊድዝ፣ ሜትር ሲባዛ ሜትር። ስለዚህ የኤሪያን ኤስ አይ ዩኒት ያገኛችሁ። የሌንግዝን ኤስ አይ ዩኒት ምን ብላችሁ ነው ቀላቅላችሁ ሜትር ኪዩብ። ሊንግዝ በምረ የሚለካው ዊድዝ ሄት ሜትር ሜትር ሜትር ምን ይሰጠል? ስለዚህ የቮሉም ኤስአይ ዩኒት የተገኘችው የሊንግዝ ኤስአይ ዩኒት ምን በማለት በመቀላቀል ነው። ስፒድ ማለት ዲስታንስ ኦቨር ታይም። ዲስታንስ ሜትሮ፣ ታይም ሴከንድ። ኦኬ፣ የስፒድ ዩኒትም የተገኘው የማንን ዩኒት በማቀላቀል ነው? ሜትር የምንድን ነው የሊንግዛ ሴከንድስ የታይም። ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው። ተግባባና። ስለዚህ ፋንዳሜንታል የምላቸው የራሳቸው የሆነ ዩኒት አላቸው። ድራይቭድ የምላቸው የራሳቸው ዩኒት። ጨርሻለሁ። ያዙት።